በባስኬቶ ዞን ወጣቱን የስራ ዕድል ተጠቃሚ ለማድረግ ከሁለት ሺህ ስድስት አንስቶ በመደበኛና በተዘዋዋሪ የብድር አገልግሎት ሲቀርብ ቆይቷል። ነገር ግን የተሰራጨው ብድር በወቅቱና በአግባቡ አለመመለሱ አዳዲስ ስራ ፈጣሪ ወጣቶችን ወደ ሥራ ለማስገባት ተግዳሮት ፈጥሯል። ችግሩን በተቀናጀ አግባብ ለመቅረፍ ይረዳ ዘንድ ከተለያዩ ባለድርሻ አካላት ጋር እንዲሁም ከሕግ ባለሙያዎችና አመራሮች ጋር ውይይት ተደርጓል። በወጣቱ እጅ ላይ ቆይቶ ሌላ ወጣት ወደ ስራ ለማስገባት በጣም የተቸገር ያለበት ሂደቶች ስላሉ ሁሉም ባለድርሻ አካላት በመረባረብ እንደ አካባቢያችን ቀደም ስለተሰራጨ ወደተመልሶ ቀሪ ወደ አስራ አንድ ሚሊዮን ብር ለማስመለስ ዝግጁ የምንሆን ባለድርሻ አካላት ነን ማለት ነው። አበዳሪ ተቋማት አዋጭ የንግድ ዘርፎችን ለይተው ወጣቱ ወደ ስራ እንዲገባ ማድረግ እንደሚገባቸውም ተገልጿል። ይህንን ሰብስበው አሁን ዳቦ ያለ